በ1952 ዓ.ም እንደተመሠረተች ይነገርላታል። የስሟ ስያሜ ምክንያት የሆነው የሐዋሳ ሐይቅ በከተማዋ ምዕራብና ሰሜን ምዕራብ አቅጣጫ ተንጣሎ የሚገኝ ውብ የተፈጥሮ መስህብ ነው። ሐዋሳ የሚለው የሲዳመኛ ቃል ሲሆን ትልቅ ወይም ሰፊ የውሃ አካል የሚል ስያሜን ያገኛል። ከባህር ጠለል 1708 ሜትር በላይ የምትገኘው ሐዋሳ ውበት፣ ጽዳትና ፍቅር የከተማዋ ልዩ መገለጫም ናቸው። የኮሪደር ልማት ደግሞ ውበት እንደጨመረላት ይነገርላታል። ተወልጄ ያደኩት እዚህ ሐዋሳ ነው፣ ሐዋሳ ነው ተወልጄ ያደኩት። ይሄ እንደምታዩት ኮሪደር ልማት መጣው ለሐዋሳ ለእኛ ነው። መጀመሪያም የፍቅር ሀገር ነች፣ የተዋበች ሀገር ነች። በለዋ ላይ ውበትን ነው የተጨመረልን። ይሄ ኮሪደር ከመጣ ጀምሮ ብዙ ነገር ነው ይሰራልን። ብዙ ስራ ድሎችም ስራ ላጡ ልጆችም ስራ ተፈጥሮላቸዋል። እና ብዙ ነገር ነው የተደረገልን። ሀዋሳ ላይ ከ10 ዓመት በላይ ኖር ያለው እና ከኮሪደር ልማት በፊት እና አሁን በጣም ለውጥ አለ። በጣም ዘመናዊ ከተማ ሆናለች፣ እና ለውጥ አለ። በፊት ይህ አካባቢ መንገዱ ምቹ አልነበርም ለእግረኛ ሳይክል ተጠቃሚዎችም እንደፈለጉ በራሳቸው መንገድ የሚሄዱበት አልነበርም። እና አሁን ምቹና፣ እንደፈለገው እግረኛና መኪና የማይገናኝበት ለብቻው እግረኛ የሚሄድበት በነፃነት የሚራመድበት ቦታ በጣም አሪፍ ነው። እንደምታየው ቆንጆ ሆኗል ሀዋሳ። ያው በፊትም እንደምት እንደምትተዋወቀው እንደምትተዋወቀው ያው በጣም ውብና ጽዱ ከተማ ነች ከተማችን። ያው ለምንም አይነት ለኢንቨስትመንት ለተለያየ ነገር ምቹ የሆነች ከተማ ነች። ከዛ በተጨማሪ ደግሞ ይሄ ኮሪደር ልማት በጣም አስውቧታል። በጣም ነው የምናመሰግነው። በዚህ አጋጣሚ ለከተማችን ውበት የሆነውን ነገር ጨምሮላታል። ያው እኔ ከተማ ላይ ከ15 አመት በላይ እንደመኖሬ በጣም ውብ ለጤና ምቹ ኢንቨስትመንት የትኛውም ነገር ምቹ የሆነች ከተማ ነች። ልማቱ እንዳይጠፋ፣ እንዳይበላሽ የሰራው ለእኛ ለሀዋሳ ሀገር ስለሆነ ለተወለድንበት እዚህ ያደግንበት ስለሆነ ለእኛ ውበት ስለመጣልን የእኛ ውበታችንን እየጠበቅን እንዳይናችን ብሌን ነው የምንጠብቀው። ለዛ እንድንሰራ ነው የከተማ አስተዳደርም ሆነ ሁሉም ተደራጅተው ለስራጥ ስራ ስራ ሰጥተውን ይሄን እንደሰራ አድርገውንላ በኮሪደሩ ልማት ያው ሰውዬ እያቅሙን በተከፈተው በተለያየ የገቢ ማሰባሰቢያ እያቅሙን ሰፖርት አድርጓል። ያው እኔንም ጨምሮ እንደ አንድ ግለስ ተቀጣሪ የሚጠበቅብኝን ነገር አድርጌያለሁ። አዲስ አበባ ከተጀመረ በኋላ ምንም እንኳን ከዚህ ቀደም በከተማችን ከተማችን ስትመሰረት በመዋቅራዊ ፕላን የተመሰረተች ከተማ በመሆኗ ከሌሎች ከተሞች ለየት የሚያደርገው ሰፋፊ መንገዶች፣ ደረጃቸውን የጠበቁ መንገዶች መኖራቸው ለየት የሚያደርጓት ነገሮች ቢኖሩ ግን አዲስ አበባ እንደታየው አይነት መጀመሪያ አካባቢ ላይ እንደዚህ ለእግረኛም ለተሽከርካሪም ደረጃቸውን የጠበቁ ለዜጎች በሚፈለገው ልክ ምቹ የሆኑ አልነበሩም። ስለዚህ እኛም እንደ ከተማ አስተዳደር ልምድ መቅሰም እንዳለብን በቅድሚያ ለተወሰኑ ለሶስት ወራት ያክል ቅድመ ዝግጅት በማድረግ የአዲስ አበባንም የሌሎች ከተሞችንም ልምድ በመቅሰም ከስተማይዝ በማድረግ ዲዛይኖችን ቀድሞ በማዘጋጀት እንደ ከተማችን በምን አይነት ሁኔታ ነው ወደ ታች ማውረድ የሚቻለው ይህን የኮሪደር ልማት ስራ ምንስ በጎ ጎኖች ወይም ደግሞ ምን ሪሶርስ አለን፣ ምንስ ቻሌንጅ ሊገጥመን ይችላል የሚሉ ነገሮችን ቀድመን በመለየት ነው የገባነው። ሀዋሳ ከተማ ድሮም የምትታወቅ አረንጓዴ ጽዱና ውብ የሆነች ከተማ ናት። እች ከተማ የተሰራችው የራሷ ዲዛይን በጠበቀ መልኩ የተሰራች ከተማ ናት። እቺ ከተማ ያው በአገሪቱ ደረጃ በዚህ ኮሪደር ልማት እንዲጀመር አቅጣጫ በክቡር ጠቅላይ ሚኒስትራችን ከተቀመጠ በኋላ እንደ ሀዋሳ ከተማ የኮሪደር ልማት ስራ ተጀምሯል። ይህ የኮሪደር ልማት ስራው ለሀዋሳ ያመጣው በጣም ትልቅ ትሩፋት አምጥቷል። እዚህ ቦታ ላይ ነው ሀምሌ አንድ የሀዋሳ ከተማ የኮሪደር ልማት ስራ ላውንች የተደረገውና ና ላውንች ሲደረግ የኮሪደር ልማት ስራ በሶስት ፌዝ እንደሚሰራ ታቅዶ ነው የመጀመሪያው ፌዝ የመጀመሪያ ምዕራፍ ይሄኛው አሁን የምንገኝበት የመንቦ የኮሪደር ልማት ስራ ነው። መጀመሪያ ሲጀመር አንዱ ሳይድ ብቻ አሁን የምናየው ሳይድ እስከ 30 ሜትር ድረስ ስፋት ያለው የመንገዱ ግራ ጎኑ ብቻ ነበር የተያዘው። ያ ማለት እስከ 1.2 ኪሎ ሜትር ነው። በኋላ ላይ ሁለተኛውም ሳይድም መካተት እንዳለበት በመወሰኑ ወይ ደግሞ ወስነን ይበልጥ ከተማውንም አካባቢውንም ለህብረተሰቡ ምቹ ከማድረግ አንጻር እስከ 2.4 ኪሎ ሜትር ደረጃቸውን የጠበቁ የእግረኛ መንገዶች፣ የሳይክል ሌን፣ የመኪና ፓርኪንጎች፣ የህጻናት መጫወቻዎች፣ ፋውንቴኖች፣ የህዝብ መጸዳጃ ቤት፣ የአረንጓዴ ልማት ስራዎች፣ የመቀመጫ ማረፊያ ወንበሮች፣ እነኝን ሁሉ ያካተተ ሆኖ ነው ሲሰራ የቆየው። የሀዋሳ ከተማ በፍጥነት እያደጉ ካሉ ከተሞች ውስጥ አንዷ ስትሆን ስምንት ክፍለ ከተሞችና 32 የገጠር ቀበሌዎችን አክፋ ይዛለች። የኮሪደር ልማት ሥራው የሕፃናትን ተዝናኖ ታሳቢ ያደረገ ነው። ሕፃናት ከትምህርት ጊዜያቸው ውጪ መዝናናት በሚፈልጉበት ጊዜ በነፃነት እንዲዝናኑ ነው። እንግዲህ ከተማውን ለነዋሪው ለሁሉም ነው ምቹ የማድረግ ሥራ እየተሰራ ያለው። ምንም አይነት ክፍያ የለውም። የሰዓት ሊሚቴሽን የለውም ስለዚህ እዚህ ቦታ ላይ የሚያስተናግዱ ደንብ አስከባሪዎች አሉ፣ በከተማ አስተዳደሩ የተቀጠሩ። እነሱ እያስተባበሩ ሰውም ያው የህዝብ ነው፣ የሰራነውም ከህዝብ ነው፣ የሰራነውም ለህዝብ ነው። ስለዚህ ይህን የሰራነውን ሀብት የራሱ የሆነውን ሀብት በአግባቡ እንዲጠቀም ምክርም በመለገስ በማስተማር ጭምር ህጻናት በአግባቡ እንዲጠቀሙ የማድረግ ስራ ነው ይሰራሉ። ኮሪደር ሲወራ ይሄ መጫወቻ ለልጆች እንደሚሰራ እና ሀዋሳ ንጹህ አዲስ ከተማ እንደምትሆን ነው እንደምትሆን ተነግሮኛል። ድሮ የምንጫወተው ሰፈር ላይ ኳስ ነበር። አሁን የምንጫወተው ወደ ማታ ከምሽቱ አስራ ሁለት ሰዓት ጀምሮ እዚህ እንጫወተው። ይሄን ስላሰራልን ዶክተር አብይ አህመድ አመሰግናለሁ። በሜዳ አካባቢ ኳስ ነበር የምንጫወተው። አሁን ደግሞ መጫወቻ ስላገኘን ደስ ብሎናል። እንጮታለን። መጫወቻ በነፃ ነው። ወደ ማታ ወደዚህ አካባቢ እንመጣና በዚህ ሰዓት አካባቢ መተን 11 ሰዓት መተን እንጮታለን። እዚህ እስፓልቱ ተሰነጣጥቆ ነበረ እና ተበላሽቶ ነበር። ኮሪደር ሲሰራ ደስ ብሎኛል። ሁሉም ነገር እዚህ ማታ ማታ እየመጣን እንጮታለን። ኮሪደር ስለተሰራ በጣም ነው የማመሰግነው። መጫወቻም ስላደረጋችሁልን እናመሰግናለን በጣም መንገዱ ጠባቢ ነው። የአቺ ስፋልት ብቻ ነው አለው። አሁን ለምሳሌ ከዚህ ለእኛ ሰዎች ሄዶ ፒያሳ ነው ማዝናናት የሚችሉት። አሁን ህብረተሰባችን ዘና ተብሎ እንደ የሚታይ ህዝብ እዛ መጥቶ በዚህ ሰዓት የጸውናታቸው አምጥቶ ሁሉ ነገር ይኸው ልጆቹ እየጫወቱ ነው አሉት። ፍርድም ራሱ አግኝቶታል። ሰው በዚህ በፊት ጨለማ ውስጥ ይኖራል። አሁን እግዚአብሔር ይመስገን መንግስታችን ያመጣው እድል ህብረተሰባችን ተጠቅሞ መልካም እይታና መልካም ሰው የሚዘናናበት ቦታ አግኝተናል። ብዙ የቱሪስት መሲብ ሆኗል። ከዚህ በፊትም እንደሚታወቀው የሀዋሳ ከተማ ከሐይቅ ጋር ተያይዞ የመሲቢዋ ዋና መነሻ የሚሆነው ሐይቅ ነው። ከዛ ሐይቅ ተጨማሪ ያደረጋት የኮሪደር ልማቱ መሰራቱ ሞር ውበቷን ጨምሯል። የሀዋሳን ከተማ ከዚህ አንጻር በጣም ለብዙ ሰዎች የስራ እድል ፈጥሯል። ኮሪደር ልማቱ መምጣቱ ከየት ጀምሮ ኮንስትራክሽን ስራው ሲጀመር አንስቶ በጣም ብዙ ስራ ላይ፣ በቀን ስራ ከዛም አልፎ ኮንስትራክሽን ላይ የተሰማሩ ሰዎች በጣም ስራ ዕድል ፈጥሯል። ከዛም ያለፈ በቋሚነት በጽዳት ውበት፣ በጥበቃ በተለያየ ተቀጥሮ እየተጠቀሙ ያሉ ብዙ ሰራተኞች እንዳሉ ነው ኦልሬዲ የሚታየው። አሁን የሚታዩ ደንብ የሚያስከብሩ፣ ማብራት የሚከፍቱ፣ የሚዘጉ፣ የህፃናት መጫወታዎችን የሚጠብቁ፣ የሚያንከባክቡ፣ የተለያዩ ማጸዳጃዎች አሉ። እነዚህን አንከባክቦ የሚይዙ በጣም ብዙ ስራ እድል እየፈጠረበት ሂደት ነው ያለው። ከፍተኛ የቱሪስት መስህብ የሚታይባት ሀዋሳ የሲዳማ ዘመን መለወጫ የሆነውን ፊቼ ጨምባላላን ጨምሮ በርካታ በዓላትን በድምቀት የምታስተናግድ ከተማ ነች። በዚህ የኮሪደር ልማት ሥራ ለዜጎች የሥራ ዕድል መፍጠር የቻለች ከተማ ነች። ኦፖርቱኒቲውን ካየን እዚያ አካባቢ ላይ መጀመሪያ በግንባታ ወቅት እስከ አንድ ሺህ ሰራተኛ በአንድ ቀን ሲሰራ፣ በአንድ ጊዜ ሲሰራ የነበረበት ነው በዚህ ሳይት ብቻ። ነገር ግን አሁን ከተመረቀ በኋላ ለሁለት መቶ ሰራተኛ የቋሚ የስራ እድል ተፈጥሯል። የጽዳት ሰራተኞች ተቀጥረዋል። ደንብ አስከባሪዎች ተቀጥረዋል። ደንብ አስከባሪዎቹን የሚያስተባብሩ ተቀጥረዋል። የሌሊት የጥበቃ ሰራተኛ ተቀጥሯል። ስለዚህ ሁለት መቶ ቋሚ ሰራተኛ የስራ እድል ተፈጥሮልታል። ጥበቃ ስራ አግኝቶታል። የጽዳት ሰራተኛ ሴቶች፣ ሴት ልጆቻችን ስራ እድል አግኝቶታል። ህብረተሰባችን ደግሞ አሁን ለምሳሌ ስዳምኛ ጋንጋላታ ይባላል የሚዘናኑበት ቦታ አግኝቶታል። አሁን ይሄ ሳር አንዳንድ አንድ ውሃ ተጠጣ ውሃ ያጠጡልናል፣ እነሱም ይንከባከባሉ። ቆሻሻም እንዳይወርቅ ከራሳቸው በየቤታቸው ተደረገበት ተላለም እየጠረጉ ጠዋት የተነሱ የሚያደርጋሉ። የተቀጠሉም ጽዳት ሰራተኞችም አሉ። በመጫወቻዎችም አሉ። ልጆች መጥተው እንዲጫወቱ እንዲዝናኑ ቤተሰቦ ካርጎ ሲወጣ የሚያጫወቱበት ቦታም አለን። ጽዱ የሆነ ሽንት ቤት ሰራም ህዝቡ እንዳይጉላላ ህብረተሰቡ እንዳይጉላላ የሰራ ሽንት ቤትም አለን። በእኛ በኩል የምንሰራው ነገር ህብሩ ህብረተሰቡ ከኛ ጋር የተጋገዘ የሰራን ነው። በሳይክለኛው በሳይክለኛው ይሄዳል። በሳይክለኛው መንገድ ላይ ሰውን አይሄድም። ህብረተሰቡ የተጋገዘ ሁሉንም እያስተማርናቸው ነው። ይሄ ሳይክል ነው ይሄ እናንተ ነው እያልን ሁሉንም እናስተምራለን። ሁሉንም እንደ ስራቸው እና እያካሄደን ያለ ነው ህብረተሰባችን የሚገባ ሁኔታ እያስተማረን አይነ ስውራን የመሄድ መንገድ አለ። ሳይክል የመሄድ መንገድ አለ። መኪና የመሄድ መንገድ አለ። ይሄ ሁሉ እያስተማረን ያው ስራ እድል አግኝተናል። ክቡር የሀገራችን ጠቅላይ ሚኒስትርም በተገኙበት ነው ተመርቆ አገልግሎት እየሰጠ የሚገኘው። ይሄ አሁን የምንገኝበት ከመንቦ እስከ ሪፈራል ሰርክል ነው፣ ደረጃውን የጠበቀ ነው። ለህዝብም ክፍት ሆነው ህዝብ የተገለገለበት ነው የሚገኘው እዚህ ፕሮጀክት ላይ እስከ አራት መቶ ሚሊዮን ብር ድረስ ነው ውጪ የተደረገው። እንግዲህ የመንገዱ በተለይ አስፋልቱ ኬሬጅ ወይ ፕሮፐርሊ በፊት የተገነባ ስለነበረ ለሳይድ ስራዎች ብቻ ነው የመጀመሪያው ምዕራፍ ሁለተኛው ክፍል የ5.6 ኪሎ ሜትር አክቹዋል ኮንስትራክሽኑ ብቻ የመንገዱ ኮንስትራክሽን ብቻ ከይርጋለም ኮንስትራክሽን ጋር ነው ውል ገብተን እንግዲህ አማካሪውም የኢትዮጵያ ኢንጂነሪንግ ኮርፖሬሽን ነው የትራንስፖርት ዘርፍ እያማከረ የሚገኘው የመንገዱ ስራ ብቻ የ2.1 ቢሊዮን ብር ፕሮጀክት ነው ስለዚህ አጠቃላይ እዛ አካባቢ ላይ የመንገዱን ግንባታ ብቻም ሳይሆን በአካባቢው ላይ ረጅም ጊዜ ጥያቄ ሆነው የቆዩ በተለይ ከድሬኔጅ ስራዎች ጋር የጎርፍ ፍሳሽ መሄጃዎች ጋር አብሮ ነው እየተገነባ የሚገኘው። የከተማዋ ድምቀት የሆነው የሐዋሳ ሀይቅ በሪፍት ቫሊ ውስጥ ከሚገኙ ሀይቆች ውስጥ አንዱ ነው። ከፍተኛ የአሳ ምርት የሚታፈስበትና ጉማሬን ጨምሮ የተለያዩ አዕዋፋት ስፍራም መገኛ ነው። የዚህ የኮሪደር ልማት ስፍራ የከተማዋን ገጽታ ይበልጥ ማራኪ ለማድረግ ስራዎች እየተሰሩ እንደሆነ ይታወቃል። የከተማዋን ገጽታ ይበልጥ ማራኪ ለማድረግ ደግሞ የማህበረሰቡ ድርሻ ከፍ ያለ ሚና አለው። ህብረተሰባችንን ያስቸገርንበት ህብረተሰባችንም እሺ ብሎ ተባባሪ ሆኖ ቤቱን አጥሩን ያፈረሰበት ሁኔታ ነው ያለው። እንግዲህ አሁን የምንገኝበት የመጀመሪያው ምዕራፍ ላይ ነው። ሁለተኛው ምዕራፍም እንደዚሁ የተለያዩ የከተማ ውስጥ የተለያዩ መንገዶች አሉ። ሶስተኛ ምዕራፍ የከተማችንን ከተማችንም ስያሜዋንም ያገኘችበት የከተማችንም እስንፋስ ብለን የምንቆጥረው ሀዋሳ ሐይቅ አጠቃላይ ዳርቻውን የማልማት ስራን አብሮ የያዘ ነው። የሶስተኛው ምዕራፍ እንግዲህ አጠቃላይ በመንገድ ከለካ ነው እስከ 12 ነጥብ ሁለት ኪሎ ሜትር አክቹዋሊ መንገዶቹን እና የግሪን ማን የከተማችን ሰፊውን አደባባይ የሚሊኒየም አደባባይን ጨምሮ አደባባዩን ለሕዝብ በሚሆን መልኩ ድጋሚ ማልማትን ይዞ ቅድም እንደጠቀስኩት የሀይቅ ዳርቻውንም ልማት ይዞ ነው የኮሪደር ልማት እየተሰራ ያለው። እንግዲህ አሁን ለኮሪደር ልማት ስራ በፌዝ በሶስት ፌዝ ተለዩ እንጂ ስራው ግን አጠቃላይ ከተማዊ ነው። ስለዚህ ባለው የኢኮኖሚ አቅም በሚኖረውም ጊዜ የሰውም የስኪልድ የሆነ የሰው አቅም መጠን ነው። ቅድም ያልናቸውን የለየናቸው ግን አጠቃላይ የመንገድ ከፈታው ስራ እዚህ ያለው ተነሳሽነት ሙሉ ከተማዊ ሆኖ ነው። በከተማው እየተሰራ ያለው የኮሪደር ልማት ስራ በጥራት በቅንጅታዊ አሰራር እና በፍጥነት መሰራቱ ወሳኝነት አለው። እንደ ሀገር እየተለመደ የመጣው የፍጥነት ስራ ነው። በአጭር ጊዜ ውስጥ ኮሪደርን ኮሪደር የሚያሰኘው ባጠረ ጊዜ ባጠረ ፕላን ከኖርማል የስራ ባህላችን ውጭ የሆነን መስራት ነው። በ11 ሰዓት ወጥተን ሳይሆን ሌሊቱንም አብሮ በተለያዩ ቀንን በተለያዩ እስከጅሎች በመከፋፈል ከፍተኛ ትኩረት ሰጥቶ የከተማም አመራር ባለሙያውም ትኩረት ሰጥቶ መስራት ነው ኮሪደርን ኮሪደር የሚያሰኘው በኛ ሀገር በእኛ ከተማ ኮንቴክስት እነኚህ ነገሮች ተግባራዊ የማድረግ ስራ ተሰርቷል። በአንጻሩ ከዛም ጋር ፓራሌል ግን የፍጥነት ስራ ሲሰራ፣ የሌሊት ስራ ሲሰራ፣ ጥራት እንዳይጓደል ከፍተኛ ትኩረት ተሰጥቶ ሲሰራ የነበረው። በተለይ አሁን ያለነውን ያስመረቅነውን የኮሪደር ልማት ስራ ዲዛይኑ የተሰራው በከተማችን በእኛ መምሪያ መሀንዲሶች፣ የቁጥጥር ስራም የተሰራው በእኛ መሀንዲሶች። ስለዚህ መሀንዲሶች ዴይሊ እዚህ ሳይት ላይ ሆነው እያንዳንዱን ስራ ቼክ እያደረጉ በጥራቱና በስታንዳርዱ መሰረት እየተሰራ እንደሆነ ቼክ እያደረጉ ነው። ይህ ስራ ተሰርቶ በዚህ መልኩ ሊጠናቀቅ የቻለው ከዚህ በፊት ሀዋሳ ከተማ በራሷ ስትራክቸራል ፕላን የተመሰረተች ከመሆኑ ጋር ተያይዞ ሰፊ መንገዶች አላት። ሰፋፊ በትንሹ ከአስር ሜትር እስከ አርባ የሚደርሱ መንገዶች አላት ሀዋሳ ከተማ ይሄ ኮሪደር እንዲሰራ ምቹ ሁኔታ ፈጥሯል ለሀዋሳ። ስለዚህ ነዋሪ በጣም ጉዳት ሳያደርስ በጣም ጉዳት ሳያደርስ በጣም ብዙ ቤቶች ሳይፈርሱ ስራዎች ተሰርቷል እና ለከተማችን ለነዋሪዎቻችን በጣም ትልቅ ስራ እድል ነው የፈጠረው። የመሰረተ ልማት ስራ ለምሳሌ የመንገድ ግንባታ የከተማው የሚመለከተው አካል ሲገነባ ከዛ የመብራት ወይ ደግሞ የፓወር መስመር ሲዘረጋ ያን የሚፈርስበት፣ ቴሌ ሲመጣ ሌላ የሚፈርስበት። ስለዚህ የመቀናጀቱ ነገር ከዚህ በፊት የነበረው ትልቅ ችግር የነበረበት መንገድ ከገነባን በኋላ መቶ ሌላ ወይ ደግሞ መብራት ከዘረጋ ከተዘረጋ በኋላ መንገድ የሚከፈትበት ነው። አሁን ግን ይህ እንዳይሆን የኮሪደር ልማት ስራ ከመጣ በኋላ ከኢንሴፕሽን ጀምሮ ነው ከዲዛይን ፌስ ጀምሮ እነኚህ የመሰረተ ልማት አካላት ቲም ተዋቅሮ ነው ዲዛይኑ ላይ የቱ ጋር ምን መሆን አለበት የሚለው ቀድሞ ተካቶ ነው ስራዎች እየተሰሩ ያሉትና፣ ይህ ለኮሪደር ልማት ስራን ብቻም ሳይሆን በሌሎችም መስኮች እንደዚህ ተቀናጅቶ መስራት ግዴታ እንደሆነ የተማርንበትና ውጤትም ያገኘንበት ነው። የሳይክል መንገድ አለ። ከዛ አልፎ በጭነት ወይም ከባድ ጭነት ጭኖ የሚሻገሩ መኪናዎች ከባድ ጭነት የሚጭኑ መኪናዎች ወደ ህብረተሰቡ ቤታቸው ውስጥ የሚያስገቡበት የሚጠቀሙበት የራሱ መንገድ አለ። ከዛ አልፎ ደግሞ በጣም የተቀናጀ የሚያስብለው ሕፃናት መጫወቻ በተለየ መልኩ ወኪዌይ ሳይነካ ሕፃናት ለብቻ እንዲጫወቱ ተደርጓል። ይሄ በጣም ጥሩ ቅንጅት እንዳለ የሚያሳይ ነገር እንዳለ ነው ያየነውና በጣም ተቀናጅቶ የተሰራ ስራ እንዳለ ነው የሚያሳይ። ከጥራት ቁጥጥር ጋር ተያይዞ እንደ ከተማ አስተዳደር የከተማ ልማትና ኮንስትራክሽን መምሪያ ከዛ የተሰማሩ ቡድኖች አሉ። ከነሱ ጋር ተባብረን የኮንስትራክሽኑ በአግባቡ ተሰርቷል ወይስ አልተሰራም የሚለውን የተሰርቶ ዝም ብሎ ክለርፉል የሆነ መቅረት የለበትም። ለሆንግ ታይም ሰርቪስ መስጠት አለበት የተሰራው ስራ። ስለዚህ ከዚህ ጋር ተያይዞ ከኳሊቲ የማቴሪያል ኳሊቲ ጀምሮ በደንብ ቁጥጥር ተደርጎበታል። አሁንም ክትትል እየተደረገ ነው። ቁጥጥር ሲደረግ የአማካሪ ቡድንም አለ። በእርግጥ ይሄ ስራ ሲሰራ ኮንሰልት የሚያደርግ አለ። ሀዋሳ እንግዶቿን ስትቀበል ዳኢ ቡሹ ተብሎ ነው ዳኤቡሹ ይባላል። ዳኤቡሹ ማለት እንግዳ ሲመጣ አፈር ምጣብኝ ተብሎ ይሄ ፍቅር መግለጫ ነው። ኖርማል ሲዳማ ሕዝብ ዳኤቡሹ ብሎ ሲቀበል ፍቅር ለመግለጽ የሚጠቀመው ቋንቋ ነው። ከዚህ አንጻር የሐዋሳ ሕዝብ እንግዳ እንቫይት ለማድረግ ዳኤቡሹ ነው እኔ ብዬ የሚጠራው እንዲመጣ ስለሚፈልግ እንዲዝናን ፍቅሩን ለመግለጽ አእምሮውን ሪፍሬሽ አድርጎ እንዲህ። የተለያየ በስራው በተለያየ ሁኔታ ያው ስራው ላይ ሰዎች የተለያየ ሁኔታ ውስጥ ይኖራሉና ሀዋሳ የመጣ ሰው በዚህ ብቻ በኮሪደሩ በማየት ሀይቋን በማየት ህዝቧቿን በማየት ባህሏን በማየት የከተማችን ሁኔታውን በማየት በፍቅር ተደስቶ የሚመለስበት ሂደት ስላለ ወደዚህ የሚመጣው ህዝብ ዳይቡሹል ብለን ለመቀበል ዝግጁ ነን። አሁንም በጣም ጥሪ ማድረግ የሚፈልገው ኢንቨስት ለማድረግ የሚፈልግ ለመዝናናት የሚፈልግ አገር ውጭም ያለ እዚህም ያለ ኢትዮጵያዊ መጥቶ ሀዋሳን መጎበኘት ኢንቨስት ማድረግ እንደሚችል ያው በዚህ ጥሪን ማስተላለፍ ይፈልጋለሁ።